ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? ዕለታዊ ነጫጭር የስፖርት መረጃዎች ከላንጋኖ ስፖርት ይዤላችሁ ቀረብ ያለው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። መጀመሪያ ላይ አንድ ሰበር መረጃን የማቀርብላችሁ ይሆናል። ከማንቸስተር ሲቲ ጋር በተያዘ ታዲያ የ115ቱ ክስ ከሰኞ ጀምሮ መሰማት እንደሚጀምር ነው የተገለጸው። ማንቸስተር ሲቲዎች 115 ጊዜ የፋይናንሻል ፌር ፕሌይ ኬዞችን ጥሰዋል በሚል ክስ ቀርቦባቸዋል እና ይህ ክስ ታዲያም ከቀጣዩ ሰኞ ጀምሮ መደመጥ እንደሚጀምር ነው የተገለጸው። በርካቶች ታዲያ 115 አምስቱን ክሶች ሁኔታም እየተጠባበቀ ይገኛል። በመጨረሻም ታዲያ ከዚህ ሳምንት ጀምሮ ከሰኞ ጀምሮ ማለት ነው መደመጥ እንደሚጀምር ነው የተገለጸው። ረጅም ጊዜ ሊፈጅና ሊወስድ ይችላል። በመጨረሻም ታዲያ ውሳኔውን ልንሰማ እንችላለን። ነገር ግን አሁን ከጉዳዩ ጋር በተያያዘ በቀጣዩ ሰኞ ወይም ደግሞ ከሰኞ ጀምሮ ጉዳዩ መታየት እንደሚጀምር ነው የተገለጸው። የአርሰናሉ አሰልጣኝ ሚኬል አርቴታ ከአርሰናል ጋር የሚያቆየውን አዲስ ኮንትራት ተፈራርመዋል። ሲጠበቅ እንደነበረውም ታዲያ በዛሬው ዕለት አሰልጣኙ ለተጨማሪ ዓመታት ከክለቡ ጋር ለመቆየት መስማማቱ ነው ይፋ የተደረገው። በአዲሱ ኮንትራት መሰረትም አሰልጣኝ ሚኬል አርቴታ ከአርሰናል ጋር እስከ 2027 የሚያዘልቀውን ኮንትራት ነው በዛሬው ዕለት የተፈራረመው። አሰልጣኙ ኮንትራቱን መፈራረሙን ተከትሎ ታዲያ ክለቡ ያወጣውን መግለጫ የማቀርብላቸው ይሆናል። አሰልጣኝ ሚኬል አርቴታ ከኛ ጋር ለመቀ ቀጠል በመስማማቱ የተሰማንን ደስታ መግለጽ እንፈልጋለን፣ ሲል ነው ክለቡ የጀመረው። በ2019 ክለባችንን ከተቀላቀለበት ጊዜ ጀምሮ በክለቡ ውስጥ መልካም የሚባል ስራዎችን በመስራት በእንግሊዝም በአውሮፓ መድረክም ታዲያም ተፎካካሪ እንድንሆን አስችሏል። በክለቡ እንዲሁም በተጫዋቾችና በደጋፊዎች መካከልም መልካም የሚባል ግንኙነትን እንዲፈጠር አስችሏል፣ ሲል ነው የገለጸው። ያለፈውን የውድድር ዓመት ሁለተኛውን የኤፍኤ ኮሚኒቲ ሺልድ ዋንጫን በማሸነፍ የጀመረው አሰልጣኝ ሚኬል አርቴታ ለተከታታይ ለሁለተኛ ዓመት በፕሪሚየር ሊጉ ሁለተኛ ደረጃን ይዘን እንድንጨርስ አስችለዋል ሲል ነው የገለጸው። ያለፈው ዓመት ደግሞ በርካታ አዳዲስ ሪከርዶችን ያስመዘገብንበት ዓመት ነው። 28 ጊዜ ጨዋታዎችን በፕሪሚየር ሊጉ ማሸነፍ ችለናል። 91 ጎሎችን አስቆጥረናል። እንዲሁም በውድድር ዓመቱም ታዲያ 673 በመቶ የማሸነፍ ሪከርድ ነበረን ሲል ነው የገለጸው። አሰልጣኝ ሚኬል አርቴታም ታዲያ ባለፈው የውድድር ዓመት ለሰባት ጊዜ የፕሪሚየር ሊጉ ምርጥ አሰልጣኝ ለመሆ መሆን ታሽቶ ነበር። ከዛ ውስጥ ታዲያ በፌብሯሪ 2024ም የወሩ ምርጥ አሰልጣኝ ተብሎ ለሰባተኛ ጊዜ በክለቡ ታሪክ ማሸነፍ ችሏል ሲል ነው የገለጸው። እንዲሁም በተከታታይ በአውሮፓ ሻምፒዮንስ ሊግም እንድንሳተፍ አስችሎናል። ስለዚህ ይህንን አሰልጣኝ በክለባችን ማቆየታችን ከፍተኛ የሆነ ደስታ ይሰማናል ሲል ነው የክለቡ ኦፊሻላዊ ገጽ የገለጸው። የክለቡ ምክትል ኃላፊ የሆነው ጆሽ ክሪንኬ ታዲያ አሰልጣኝ ሚኬል አርቴታ ከእኛ ጋር ኮንትራቱን በማራዘሙ ደስ ብሎናል ሲል ነው የገለጸው። ሚኬል ምርጥ አሰልጣኝ ነው። አስገራሚ ስራዎችን በመስራት አርሰናልን ወደ ነበረበት ደረጃ ለመመለስ እየሰራ ያለ አሰልጣኝ ነው እና ከሱ ጋር ተጨማሪ አመታትን ለመቀጠል በመወሰናችን ደስ ብሎናል ሲል ነው የገለጸው። የክለቡ ስፖርቲንግ ዳይሬክተር የሆነው ኤዱም ታዲያ አሰልጣኝ ሚኬል አርቴታ ከኛ ጋር የሚያቆየውን አዲስ ኮንትራት በመፈራረሙ ደስ ብሎናል። ከሱ ጋር ታዲያ ምርጥ የሚባል ጊዜ ነው ያሳለፍ ነው። አሁንም ከእሱ ጋር ለመስራት ያስደስተኛል እና ከኛ ጋር በመቆየቱ ደስ ብሎኛል ሲል ነው የገለጸው። አሰልጣኝ ሚኬል አርቴታም ታዲያ ኮንትራቱን ካራዘመ በኋላ ታዲያም ለዚህ ምርጥ ክለብ አዲስ ኮንትራት ፈርሜ ከክለቡ ጋር ለመቀጠል በመወሰኔ ትልቅ ኩራት ይሰማኛል። ወደፊት ተደም ትልቅ ነገር ለማድረግም አብረን እንስራለን ሲል ነው የገለጸው። በአጠቃላይ አሰልጣኝ ሚኬል አርቴታ እስከ 2027 ከክለቡ ጋር የሚያቆየውን ኮንትራት ነው የተፈራረመው። የቀድሞ የአርሰናል ተጫዋች የሆነው ሴስክ ፋብሪጋስ በቀጣዩ የሰሜን ለንደን ደርቢ ጨዋታ ላይ ማን በማርቲን ኦዴጋርድ ቦታ ቢሰለፍ እንደሚመርጥ ተናግሯል። ሴስክ ፋብሪጋስ ታዲያ በአርሰናል ውስጥ አይተናቸው ካሳለፉ ምርጥ የአማካይ ስፍራ ተጫዋች ውስጥ አንዱ ነው። አሁን ታዲያ ሴስክ ፋብሪጋስ ኮሞ የተሰኘውን የጣሊያን ክለብን ነው በማሰልጠን ላይ የሚገኘውና በቀጣዩ የፕሪምየር ሊግ ጨዋታ ላይ አሰልጣኝ ሚኬል አርቴታ ምን አይነት አስተላለፍን ይዞ ቢገባ ወይም ደግሞ ማርቲን ኦዴጋርድን በማን ቢተካ ደስ ይለሃል የሚል ጥያቄ ነው ነበር የቀረበለት። እናም ሴስክ ፋብሪጋስ ታዲያ የመረጠው ተጫዋች ደግሞ ሊያንድሮ ትሮሳርድ ነው። ሊያንድሮ ትሮሳርድ በአብዛኛው ከክንፍ በኩል የገባ መጫወት የሚችል ተጫዋች ቢሆንም በአማካይ ስፍራ ቦታ ላይም ተጫውቶ ያሳለፈ ተጫዋች ነው እና እሱ እዛ ቦታ ላይ ቢጫወት ደስ ይለኛል ሲል ነው ፋብሪጋስ እየተናገረው። በቀጣይ ታዲያ አርሰናል ከቶትናም ሆትስፐር ጋር የሚያደርገውን ጨዋታ ላይ አሰልጣኝ ሚኬል አርቴታ ምን አይነት አስተላለፍ ይዞ ይገባል የሚለው አሁንም ድረስ በርካቶችን ማነጋገሩን ቀጥሏል። ከዊሊያም ሳሊባ ጋር በተያያዘ በዚህ ሳምንት ውስጥ ታዲያ በርካታ መረጃዎች ናቸው ሲወሩ የነበረው ና ተጫዋቹን ለማስፈረም ሪያል ማድሪድ፣ ፒኤስጂ እና ባየር ሙኒክ ፍላጎት ማሳየታቸው በስፋት ሲዘገብ ቆይቷል። ና ከዚሁ ጋር በተያያዘ የፈረንሳይ እግር ኳስ ኤክስፐርት የሆነው ጆናታን ጆንሰን ከኮት ኦፍሳይድ ጋር ቃለ መጠይቅ አድርጎ ነበር። ና ስለ ተጫዋቹ ሁኔታ የተናገረውን ነገር አቅርብላችኋለሁ። አሁን ላይ ስለ ዊሊያም ሳሊባ ብዙ ነገር እየተወራ ይገኛል። እኔ እንደሚመስለኝ አሁን ላይ ባለው ሁኔታ ዊሊያም ሳሊባን ከአርሳ ለማስኮብለል በጣም ከባድ ነው የሚሆነው፣ ሲል ነው የገለጸው። ነገር ግን በእንደዚህ አይነት ሁኔታ የሚቀጥል ከሆነ ከሁለት ዓመት በኋላም ተጫዋቹን አርሰናሎች በክለባቸው ለማቆየት ሊቸገሩ ይችላሉ፣ ሲል ነው የገለጸው። አሁን ላይ ተጫዋቹ የረጅም ጊዜ ኮንትራት ከክለቡ ጋር ስለሚቀረው በዚህ በክረምት የዝውውር መስኮት ወይም ደግሞ በ2025 የዝውውር መስኮት ተጫዋቹን ክለቦች ያስፈርማሉ ብዬ አልገምትም። ነገር ግን ከዛ በኋላ ባለው የዝውውር መስኮት ተጫዋቹን በክለቡ ማቆየት ለአርሰናል ራሱ ከባድ ሊሆን ይችላል ሲል ነው ጆናታን ጆንሰን እየተናገረው። ከማንቸስተር ዩናይትድ ጋር በተያያዘ እየተወሩ ያሉትን መረጃዎች እንመለከታለን። መጀመሪያ ላይ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሉዊስ ሳሃ ስለ አሰልጣኝ ኤሪክ ቴን ሀግ የሚሰማውን ነገር የተናገረውን ነገር ነው የማቀርብላችሁ። በቀጣይ ጨዋታ ላይ አሰልጣኝ ኤሪክ ቴንሃግ በሳውዛምፕተን ተበልጦ የሚሸነፍ ከሆነ ከክለቡ ይሰናበታል ሲል ነው ሉዊስ ሳሃ እየተናገረው። ባለፈው ከሊቨርፑል ጋር የነበረው ጨዋታ እየተለየ ጨዋታ ነው። ከሊቨርፑል አንጻር ታዲያ ሊቨርፑሎች ያንን ጨዋታ ቢቆጣጠሩትም ወይም ደግሞ የበላይ ሆኖ ሆኖ ቢያሸንፉ እንኳን ብዙም ትኩረት የሚሰጠው ነገር አይደለም። ከዛ ጨዋታ ጋር በተያዘ ታዲያ ትልቅ ትኩረት የተሰጠው ማንቸስተር ዩናይትዶች ያሳዩት ብቃት ነው። ነገር ግን ከውጤት አንጻር አብዛኛው ታዲያ ሊቨርፑልን ገምቶ ስለነበር ማንቸስተር ዩናይትዶች መሸነፋቸው ብዙም የሚያስገርም ነገር አይደለም። ነገር ግን ማንቸስተር ዩናይትዶች በዛ ጨዋታ ላይ ያሳዩት ብቃት ነው በርካቶች እንዲነጋገሩበት እያደረጋቸው አሁን ታዲያ በቀጣዩ ጨዋታ ከሳውዝ አምፕተን ጋር በሚደረገው ጨዋታ ላይ አሰልጣኝ ኤሪክ ቴን ሀግ ወይም ደግሞ ማንቸስተር ዩናይትድ የሚሸነፍ ከሆነም ክለቡን የሚለቅ ወይም ደግሞ የሚባረር ይመስለኛል ሲል ነው ሉዊስ ሳሃ የተናገረው። ስለዚህ አሰልጣኝ ኤሪክ ቴንሃግ በስራቸው ለመቆየት የግድ ቀጣዩን ጨዋታ ማሸነፍ ይኖርባቸዋል ሲል የቀድሞ የማንቸስተር ዩናይትድ የፊት መስመር አጥቂ የሆነው ሉዊስ ሳሃ ተናግሯል። እዛው ከአሰልጣኝ ኤሪክ ቴንሃ ጋር በተያዘ ታዲያ የቶክ ስፖርት አቅራቢ የሆነው ጄሰን ከዲ ማንቸስተር ዩናይትዶች አሰልጣኝ ኤሪክ ቴንሃ ግን አይፈልጉትም ስለማይፈልጉት ነው የአንድ ዓመት ኮንትራት ብቻ የሰጡት ሲል ተናግሯል ባለፈው አመት ታዲያ በርካታ አሰልጣኞችን ከተመለከቱ በኋላ በመጨረሻም አሰልጣኝ ኤሪክ ቴንሃ ግን ይዘው ለመቀጠል ወስነዋል ነገር ግን አዲስ የረጅም ጊዜ ኮንትራት ሳይሆን እየሰጡት የነበረውን ኮንትራት ነው በአንድ ዓመት ያራዘሙትና አሰልጣኙን ብዙም እንደማይፈልጉት በዚህ ኮንትራታቸው ራሱም አሳይተዋል ሲል ነው የገለጸው። ስለዚህ አሰልጣኝ ኤሪክቴን ቴን ሃግ በማንቸስተር ዩናይትድ የመቆየ እድሉ በጣም አናሳ ነው። በተለይ ውጤቶችም ልክ እንዳጀማመሩ መጥፎ መሆናቸውን የሚቀጥሉ ከሆነ የውድድር ዓመቱንም መጨረስ ይከብደዋል ሲል ነው ጄሰን ካንዲ የተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረውና በአሁኑ ሰዓት ለሊል እየተጫወተ የሚገኘው ኤንጀል ጎሜስ ታዲያ በቅርቡ ለእንግሊዝ ብሔራዊ ቡድን መመረጡን ተከትሎ ተጫዋቹ መነጋገሪያ ሆኗል። ኒውካስል ዩናይትዶችም ተጫዋቹን ለማስፈረም ፍላጎት ማሳየታቸው ነው እየተገለጸ የሚገኘው። እንደ አጠቃላይ ግን ጎሜስ በ2020 ነበር ማንቸስተር ዩናይትድን እየለቀቀውና ከተጫዋቹ ጋር በተያዘ ታዲያ አሁን ተጫዋቹ ወደ ፕሪምየር ሊጉ ሊመለስ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጫዋቹ በ 2017 ነበር በ16 ዓመቱ ከክሪስታል ፓላስ ጋር በተደረገው ጨዋታ ላይ ዌይን ሩኒን በመቀየር ወደ ቤዳ በመግባት የመጀመሪያውን የማንችስትር ዩናይትድ ጨዋታን በ16 ዓመቱ ያደረገው። ከዛ በኋላ ግን ተጫዋቹ ብዙም የመሰለፍ እድል ማግኘት ሳይችል ክለቡን ለቆ ወጥቷል። አሁን በሊል ምርጥ የሚባል እንቅስቃሴን በማድረግ ላይ ይገኛል። ከዛ በኋላም ታዲያ ለእንግሊዝ ብሔራዊ ቡድን ተመርጦ ከፍተኛ የሆነ አድናቆትን ነው በማግኘት ላይ የሚገኘው። ከቅርብ ጊዜ ወዲህ ደግሞ ስሙ ከኒውካስል ዩናይትድ ጋር እየተነሳ ይገኛል። ተጫዋቹ ተተረም ወደፊት ወደ ማንቸስተር ዩናይትድ ስለመመለስ ጥያቄ ቀርቦለት እንደተናገረው ከሆነ አዎ፣ መመለስን እወዳለው። በእግር ኳስ የሚፈጠረውን ነገር አታውቅም። ነገር ግን ሁሌም ያለውን ነገር ወይም ደግሞ አማራጮችን ክፍት አድርጌ ነው የምጠብቀው ሲል አንጀል ጎሜዝ ተናግሯል። አሁን ላይ ባለው ሁኔታ ታዲያ ማንቸስተር ዩናይትዶች በቅርቡ ተጫዋቹን ያስፈርሙታል ተብሎ ባይጠበቅም፣ ተጫዋቹ ግን ወደ ኦልትራፎርድ የመመለስ ፍላጎት እንዳለው ነው የተገለጸው። ማንቸስተር ዩናይትዶች አንድ ግብ ጠባቂን እየተመለከቱ እንደሚገኝ ተገልጿልና አንድሬ ኦናናን ለመተካትም ይህንን ግብ ጠባቂ ወደ ክለባቸው ለማምጣት አቅደዋል የሚሉ መረጃዎች ናቸው ከወደ ስፔን እየወጡ የሚገኙት። የአትሌቲክ ቢልባኦ ግብ ጠባቂ የሆነው ኡናይ ሳይመንስም አሁን ስሙ ከማንቸስተር ዩናይትድ ጋር በመነሳት ይገኛል። ዩናይትዶችም ታዲያ ተጫዋቹን ለማስፈረም ማቀዳቸው ነው እየተገለጸ የሚገኘው። ኡናይ ሲሞን ታዲያም ምርጥ የሚባል ግብ ጠባቂ ነው። ለስፔን ብሔራዊ ቡድንም ምርጥ የሚባል ብቃቱን እያሳየ የሚገኝና የዩሮ 2024 ዋንጫንም እንዲያሸንፉ መርዳት እየቻለ ተጫዋች ነው። ከዛ በተረፈም ታዲያ በአትሌቲክ ቢልባኦ ባለፈው ውድድር ዓመት ምርጥ የሚባል እንቅስቃሴን አድርጎ ክለቡ የተሻለ ውጤት ይዞ እንዲያጠናቅቅ መርዳት እየቻለ ግብ ጠባቂ ነው። የዚህ ግብ ጠባቂ ስም አሁን ከማንችስተር ዩናይትድ ጋር በመነሳት ላይ ይገኛል። የአንድሬ ኦናና ብቃት አሁን ባለው ሁኔታ የሚቀጥል ከሆነና ተጫዋቹ በርካታ ጥፋቶችን እየሰራ ክለቡን ዋጋ የሚያስከፍል ከሆነ በቀጣይ ክረምት ዩናይትዶች ኡናይ ሲሞንን ከአትሌቲክ ቢልባኦ ለማስፈረም ማቀዳቸውን የተገለ የገለጸው ተጫዋቹ የረጅም ጊዜ ኮንትራት ነው፣ ከአትሌቲክ ቢልባኦ ጋር ያለውና ይህንን ተጫዋች ማስኮብለል ከባድ ሊሆን እንደሚችል ተገልጾ፣ ነገር ግን ዩናይትዶች እድላቸውን እንደሚሞክሩ ነው የተገለጸው። ሜክሲካዊ የክንፍ ተጫዋች ሴዛር ሆየርታ ከሊቨርፑል ጋር ባለፈው የክረምት የዝውውር መስኮት ስሙ ተያይዞ ነበር። ተጫዋቹ ወደ ሊቨርፑል ለመዘዋወርም ተቃርቦ እንደነበር የክለቡ አሰልጣኝ የፑማስ ኡናም አሰልጣኝ ተናግሮ ነበርና፣ ከጉዳዩ ጋር በተያያዘ ታዲያም ተጫዋቹም አሁን ተናግሯልና፣ ከስፔኑ ጋዜጣ አፍ ጋር ባደረገው ቃለ መጠየቅ ሁሉም ነገር በጥሩ ሁኔታ እየተጓዘ ነበር። እኔም ሻንጣዮችን አዘጋጅቼ ወደ ሊቨርፑል ለመጓዝ ተዘጋጅቼ ነበር። ነገር ግን በመጨረሻ ሰዓት በተፈጠሩ ነገሮች ዝውሩ ሳይሳካ ቀረው ቀርቷል ሲል ነው ሴዛር ሁዌርታ እየተናገረው። በአጠቃላይ የ23 ዓመቱ የክንፍ ተጫዋች የሆነው ሴዛር ሁዌርታም ወደ ሊቨርፑል ለመዘዋወር ተቃርቦ እንደነበር እና በአንዳንድ ጥቃቅን ጉዳዮች ምክንያት የተጫዋቹ ዝውውር ሳይሳካ እንደቀረ አሁን ተጫዋቹም አስታውቋል። ሊቨርፑሎች ጆናታን ታን እየተመለከቱት እንደሚገኝ ተገልጿል። ጆናታን ታን ከባይር ሊቨርኩሰን ጋር ያለው ኮንትራት በአንድ ዓመት ውስጥ ይጠናቀቃል ወይም ደግሞ በክረምቱ ይጠናቀቃል እና ተጫዋቹ ወደ ባይር ሙኒክ ሊያመራ ይችላል ተብሎ ነው የሚጠበቀው። ነገር ግን በነጻ ዝውውር የሚገኝ ስለሆነም በርካታ ክለቦች ይፎካከሩበታል ተብሎ ይጠበቃል። በቀጣይ ዓመት ታዲያ አዲስ ተከላካይ የሚያስፈልጋቸው ሊቨርፑሎችም የተጫዋቹን ሁኔታን በቅርበት እየተከታተሉ እንደሚገኝ ተገልጿል። የሃርቪ ኤሊየት ጉዳት ለፌዴሪኮ ኬዛ መልካም ዜና ሊሆን እንደሚችል እየተገለጸ ይገኛል። ተጫዋቹ ታዲያ ከማች ፊትነስ ጋር በተያያዘ ፌዴሪኮ ኬዛ ማለት ነው በቅርቡ በሚደረገው ወይም ደግሞ በቀጣይ ሳምንት በሚደረገው የፕሪሚየር ሊግ ጨዋታ ላይ ተሰልፎ መጫወት እንደሚከብደው ነው እየተገለጸ የሚገኘው። ምክንያቱም ዘንድሮ ምንም አይነት ጨዋታ ላይ እስካሁን ተሰልፎ ስለማያውቅ ማለት ነው። ነገር ግን ሃርቪ ኤሊየት መጎዳቱን ተከትሎም ተጫዋቹ የመሰለፍ እድል ሊያገኝ እንደሚችል ነው እየተገለጸ የሚገኘው። ሃርቪ ኤሊየት ታዲያ ባለፉት ሶስት ሰዓታት ሞሐመድ ሳላን እየቀየረ ወደ ሜዳ በመግባት ነበር ሲጫወት እየነበረው። አሁን የሃርቪ ኤሊየትን ቦታ ፌዴሪኮ ኬዛ ይተካዋል ተብሎ ይጠበቃል። ከቸልሲ ጋር በተያዘ እየተወሩ ያሉትን መረጃዎች እንመለከታለን በቸልሲ ቤት ታዲያ በርካታ ነገሮች ናቸው እየተወሩ የሚገኙትና ከዛ ውስጥ የራሂም ስተርሊንግ ጉዳይም ከቤግዳድ ኤግባሊ እና ቶድ ቦሊ ጋር በመያያዝ እየተወራ ይገኛል ሁለቱ ባለ ሀብቶች ታዲያ በራሂም ስተርሊንግ ጉዳይ ላይም መጋጨታቸው ነው እየተገለጸ የሚገኘው ቶድ ቦሊ ራሂም ስተርሊንግ በክለቡ እንዲቆይ ይፈልጉ ነበር ሲል ነው መረጃው እየጠቆመው ራሂም ስተርሊንግ ታዲያ ወደ ማንችስ ወደ ቸልሲ እንዲመጣ ያደረገው። ግለሰብ፣ ቶድቦሊ ነው። ቶድቦሊ ተጫዋቹ በ50 ሚሊዮን ፓውንድ ወደ ክለቡ እንዲመጣ አስችሏል። ነገር ግን በዘንድሮ የውድድር ዓመት ደግሞ በክረምቱ የዝውውር መስኮቱ ማለት ነው ተጫዋቹ በክረምቱ በቅድመ ውድድር ዝግጅት ላይ በአሰልጣኝ ኤንዞ ማሬስካ ቡድን ውስጥ በግንባር ቀደምትነት ተሰልፎ ሲጫወት ነበረና የመሰለ ፍድልም ያገኛል ተብሎ ሲጠበቅ በቅጽበት ታዲያ ተጫዋቹ በአሰልጣኝ ኤንዞ ማሬስካ እቅድ ውስጥ እንደሌለ ነው የተነገረው። በዚህ ምክንያት ታዲያ በሁለቱ ግለሰቦች መካከል ግጭት መፈጠሩም ተገልጿል። ቶድቦሊ በክለቡ እንዲቆይ ይፈልጋል። በሄዳድ ኤግባሊ ግን ተጫዋቹ እንዲሸጥ ይፈልጋል። በመጨረሻም ታዲያ ተጫዋቹን በውሰት ወደ አርሰናል ማምራቱ ይታወሳል። ቤንችልዌል በአሰልጣኝ ኤንዞ ማሬስካ እቅድ ውስጥ የለም ቢባልም ተጫዋቹ ግን እድሉን የሚያገኝ ከሆነ ክለቡን ለመርዳት ዝግጁ መሆኑን አስታውቋል። ቤንችልዌል ታዲያም ዘንድሮ በክለቡ እድል እንደማይሰጣቸው ከተነገራቸው ተጫዋቾች ውስጥ አንዱ ነው። ተጫዋቹ ክለቡንም ይለቃል ተብሎ ሲጠበቅ ነበር። ነገር ግን እስካሁን ተጫዋቹን ለማስፈረም የቀረበ ክለብ አልተገኘም። ታዲያ ይህንን ተከትሎም ተጫዋቹ ዘንድሮ ለቸልሲ የመሰለፍ እድል ማግኘቱ አጠራጣሪ ነው እየሆነ የሚገኘውና ይህ ይህንን ተከትሎ ከተጫዋቹ ጋር በተያዘ ለተጫዋቹ ጥያቄ ቀርቦለት ነበረና እድሉን የሚያገኘ ከሆነ በቻለው መጠን ክለቡን ለማገዝ እንደሚሰራም ነው ያስታወቀው። የቸልሲው አማካይ ካርኒችኩ ሜካ ክለቡን የሚለቀው በቋሚነት ብቻ ከሆነ ነው ሲል ፋብሪዚዮ ሮማኖ ገልጿል። የካርኒችኩ ሜካ ስም ታዲያ ከተለያዩ ክለቦች ጋር እየተነሳ ይገኛል። የኤሲ ሚላን ስም የተጠቀሰበት ጊዜ ነበር፣ ነገር ግን የዝውውር መስኮቱ ተዘግቷል። አሁን ላይ ታዲያ ተጫዋቹ ያለው ብቸኛው አማራጭ ወደ ቱርኩ ክለብ ጋላታሳራይ መጓዝ ነው። ነገር ግን እስካሁን ጋላታሳራዮች ታዲያ ትክክለኛ የሆነ ጥያቄ ለተጫዋቹ እንዳላቀረቡም ነው እየተገለጸ የሚገኘው። ቸልሲዎቹም ታዲያ ተጫዋቹን የሚለቁት በቋሚነት ብቻ እንደሆነ

የቶተናም ሆትስፐሩ አማካይ ሮድሪኮ ቤንታንኩር በኤፍኤው ክስ ተመስርቶበታል። ባለፈው ከዩራጓይ ቴሌቪዥን ጣቢያ ጋር ቃለ መጠይቅ ያደረገው ሮድሪጎ ቤንታንኩር የቡድን አጋሩን ሶን ሆንግ ሚኑን ዘረኝነት የዘረኝነት ስድብ ተሳድበዋል ወይም ደግሞ የዘረኝነት ንግግር ተናግረዋል በሚል ነው ክስ የተመሰረተበት። ተጫዋቹ ታዲያ ነገሩን ከተናገረ በኋላ በጣም መጥፎ ቀልድ ነው የቀለድኩት ሲል ነበር ይቅርታም የጠየቀው። ነገር ግን ኤፍኤው በመጨረሻም የ27 ዩራጋዊ ክስ መስረቶበታል የኤፍኤውን ኢ3 የሚባለውን ህግ በመጣሱ ማለት ነው። ይህንን ተከትሎታለ ተጫዋቹ ጥፋተኛ ሆኖ የሚገኝ ከሆነ እስከ 12 ጨዋታዎችን ሊቀጣ ይችላል። ዝቅተኛ ጨዋታ ተቀጣ ከተባለታለ ስድስት ጨዋታዎችን ነው የሚቀጣውና ሮድሪጎ ቤንታንኩር አሁን ከዚህም በፊት ከተናገረው ንግግር ጋር በተያዘ ክስ እንደተመሰረተበት ነው ዛሬ ይፋ የተደረገው። የላሊጋው ፕሬዝዳንት ሃቬር ቴባስ ከኒኮ ዊሊያምስ ጋር በተያያዘ የተናገረው ነገር አለ። ቴባስ እንደሚለው ከሆነ ታዲያ ኒኮ ዊሊያምስ በባርሴሎና ተፈልገው ነበር። ነገር ግን ባርሳዎች ተጫዋቹን ማስፈረም አልቻሉም። እሱ በአትሌቲክ ክለብ በመቆየቱ በጣም ደስተኛ ነኝ ሲል ነው የገለጸው። በተለይ በስፔን መቆየቱ ማስደስቶኛል ሲል ቴባስ ተናግሯል። ምክንያቱም በክለቦች መካከል ፉክክሮች እንዲኖሩ እፍ እንፈልጋለን እና በአትሌቲክ ክለብ መቆየቱ ደግሞ አትሌቲክ ክለብን ተፎካካሪ አድርገዋል ሲል ነው የገለጸው። እንዲሁም የሊጋችንንም ጥንካሬ አስጠብቆ ይቆያልና ተጫዋቹ በክለባችን በመቆየቱ ደስተኛ ነኝ ሲል ነው ሀቤር ቴባስ እየተናገረው የባርሴሎናው ጋቪ ከቡድኑ ጋር ልምምድ መስራት ጀምሯል። ተጫዋቹ ታዲያ በቅርቡ ወደ ሜዳ ይመለሳል ተብሎ አይጠበቅም። ነገር ግን ከተባለው ቀን አስቀድሞ ነው ልምምዱን ከቡድኑ ጋር መስራት የጀመረው። ኦልሞስት ከአንድ አመት በፊት ነበር ጉዳት አጋጥሞት ከሜዳ የራቀው ተጫዋቹ። ታዲያ አሁን ከጊዜው አስቀድሞ ልምምድ መስራት ጀምሯል። ከተባለው ጊዜም አስቀድሞ ታዲያ ጨዋታውን ሊያደርግ እንደሚችል ነው የተገለጸው። ነገር ግን በትንሹ የባርሳ ደጋፊዎች ተጫዋቹን ለመመልከት እስከ አንድ ወር መታገስ እንደሚኖርባቸው ነው የተ የቀድሞው የቀድሞ የሪያል ማድሪድ ተጫዋች የሆነው ሰርጂዮ ራሞስ ወደ ብራዚሉ ክለብ ያመራል ተብሎ ቢጠበቅም በአንዳንድ ጉዳዮች ምክንያት የተጫዋቹ ዝውውር ሳይሳካ ቀርቷል። አሁን ታዲያ ተጫዋቹ ወደ አሜሪካም ሊያመራ እንደሚችል ነው የተገለጸ የሚገኘው ተጫዋቹ ከሲቪያ ጋር ከተለያየ በኋላ ያለ ክለብ ነው የሚገኘው። አሁን ታዲያ ተጫዋቹ ወደ ሌላ ክለብ ለማምራት መቃረቡ ነው የተገለጸው። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን አጠር ያለ መረጃ በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩን።